ጌታ ኢየሱስ ድሃ ሆነ። ምን ልትለው ነው? የእግዚአብሔር ቃል ምን እንደሚናገረው በአንተ ምክንያት ሌሎችም የሚመልከቱት። እስኪ ጥቅሱ እንዲህ ይላል፣ እዩት። ሁለተኛ ቆርንጦስ ምዕራፍ 8 ቁጥር 9 ልበ አምላክ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የሚናገረው ቃል ይሄ ነው፣ እዩት። የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎ የተሆኑ ዘንድ ስለ እናንተ ድሀ ሆነ። ወገኖቼ እና አንተ ሰባኪው፣ የዘመኑ ሰባኪ አንተ ሀብታሙ፣ አቶ ሀብታሙ ሀብታሙ፣ ንገረኝ እስቲ ኢየሱስ ክርስቶስ ምን ልትለው ነው? ለስም አጠራሩ ክብር ምስጋና ይግባውና ጉንዳን ነው? እንደው ዝም ብሎ መድረክ ላይ ብቻ የፈለገውን ሰው በአይነቱ ስም ሲናገር፣ ይህንን የምንናገረው እኛ ስለ ክርስቶስ ክብርና አጠቃላይ ስለ ምእመናን ድንገት ለኦርቶዶክሱ ብቻ ህዝብ አይደለም። በፕሮቴስታንት ውስጥ ድሃ የለም፣ በካቶሊክ ውስጥ ድሃ የለም፣ በእስልምና ውስጥ ድሃ የለም። ስለ ሃይማኖት አይደለም፣ ስለ ሰውነት ነው የምናገረው። ዛሬ ስለ ሰው ክብር ነው የምናገረው። እያንዳንዱ ሰው በእግዚአብሔር አርአያና አምሳል እንደተፈጠረ እግዚአብሔር ቃል ይናገራልና ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ እግዚአብሔር አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውን በመልኩና በአርአያው ፈጠረው፣ በአምሳሉ ፈጠረው። ያንን በአምሳሉ የተፈጠረን ሰው አንተ ድሀ ጉንዳን እያልክ ስትናገር ከምን አእምሮ የመጣ ነው? ከምን ልቡና የመነጨ ነው? አንደበት ይህን ለመናገር እንደምንስ ደፈረ? ጎረቤቶች የሉህም ምስኪኖች። ስብከት ማሞቂያ ነው። ስብከት ማዳመቂያ ነው። እንደዛ ከሆነ አልደመቀም። አላማ ረብህም ደስም አይልም። የሰው ልጅ የሚታወቀው በዚህ ነው፣ በንግግሩ ነው። አፉን ሲከፍት ይታወቃል። ኢየሱስ ክርስቶስ ሀብታም ሲሆን እሱ ለእኔና ለእኛ ለእናንተ ደሃ ሆነ ብሎ ሲናገር ሐዋርያው ባለጸጋው እርሱ ደሃ ሆነ ሲል ምን ማለት ነው? ድህነቱ ልንገርህ ኢየሱስ እንዴት ድሃ እንደሆነ ምኑን? በሐበሰብ ይለዋል። ልብ አምላክ ዳዊት በሰው ዘንድ ሁሉ የተናቀ ይለዋል። ኢሳይያስ ነቢዩ ሲናገር በምዕራፍ 53 ላይ ቁጥር 7፣ ቁጥር 8 ተመልከተው። ባየነው ጊዜ ደም ግባት የለውም ይላል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሲመጣ የሚጠይቀን ምንድን ነው? ዳሃ ሆኜ ነው እኮ ሌላ ነገር አለው እንዴ? ስድስቱ ጥያቄዎች ልብ ብልሃቸዋል። ጥያቄዎቹን ተርቤ ያላበላችሁኝ ይላል። ተራበ፣ ደሃ ሆነ። ተጠምቼ ያላጠጣችሁኝ ይላል። ተጠማ፣ ደሃ ሆነ። ታርዣ ያላለበሳችሁኝ ይላል። ታረዘ፣ ደሃ ሆነ። ታምሜ ያልጠይቃችሁኝ ይላል። ታመመ፣ ደሃ ሆነ። ታስሬ አልጎበኛችሁኝም አለ። እንግዳ ሆኛ አልተቀበላችሁኝም አለ። ምንድን ነው የሚያሳየው ይሄ? ሁሉም ፕሮቴስታንቶች በዚህ እንደማያምኑ መቶ ፐርሰንት እርግጠኛ ነኝ። ግን የስምንተኛው ሺህ ውጤት ግን ሁሉንም አጥቅቶታል። የባሪያውን መልክ የያዘ የሚለውን ቃል አንብበው ታውቃለህ? ሁለተኛ ቆሮንጦስ ምዕራፍ 8 ቁጥር 9ን እንዳየ ነው። ባለ ጸጋው ድሃውን እንዳለ። እስቲ ፊልጵስዩስ ምዕራፍ 2 ምንድን የሚለው ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ጋ ያለውን እንመልከት። እስቲ ከቁጥር ስድስት እስከ ቁጥር 8 ላንበብላችሁ። መንፈስ ቅዱስ በእኔም በእናንተ ይደር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 በኦርቶዶክስ ቤተክርስቲያናችን ሰዎች ዓለምን ሁሉ ትተው የዚህን ዓለም ገንዘብ ንቀው ምግቡን ንቀው ልብሱን ንቀው ስልጣኑን ንቀው የሚገቡ ቅዱሳን የምንላቸው አሉ። እነሱን ለመንቀፍ ከዚህ በፊት የኦርቶዶክስ ቤተክርስቲያን እንዴት የድሃ መሰብሰቢያ በየገዳሙ ያለው ቁንጫው ምኑ እያለ ከአንድ ፓስተር ጋር ከ18 ዓመት በፊት እንደውም ሀያ ያልፈዋል ይመስለኛል፣ እየተነጋገር ነው አለ። በአብዛኛው የአሽሙር ንግግር ለመናገር ነው የሚጥሩት። ልንገራችሁ፣ በዚህ ቃል መሰረት መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ሆኖ ሳለ የባሪያውን መልክ ያዛል፣ የሰውን መልክ ያዛል። ከዚህ በላይ ድህነት አለ? እና የትኛውን ኢየሱስ ነው ግን አንተ የምታመልከው አንቺስ የምታመልኪው፣ እናንተ ለመሆኑ በዚህ መንፈስ ውስጥ ያላችሁ ሰዎች በምን አይነት ኢየሱስ ነው የምትመሩት? እኛ የምናውቀው ኢየሱስ ይሄ ነው። ከሰማይ ሰማያት ወረደ፣ በከብቶች በረት ተወለደ። ማደሪያ እንኳን ስፍራ አልነበራትም እናቱ ማርያም ዮሴፍ ጋር ሆነው ማቴዎስ ሁለት እንደሚናገር ማደሪያ አልነበራቸውም። በከብቶች በረት ተወለደ፣ ድሃ ሆነ ባለጸጋው። በከብቶች በረት ሰው ይወለዳል እንኳን አምላክ ባለጸጋው ድሃ ሆነ። ቢወለድ በሰቦች በረት ቢቀመጥ በሰው አህያ ቢቀበር በሰው መቃብር ከዚህ በላይ ድሃነት አለ? እግዚአብሔርነቱን እንደ መቀማት አልቆጠረውም ይላል፣ የባሪያውን መልክ ይዞ በምስሉም ይላል እና ይሄ ነው መጽሐፍ ቅዱስ። ለዚህ እኮ ነው አባቶቻችን የስምንተኛው ሺህ እምነት እያሉ የተናገሩት። መጨረሻው ይሄ ነው። ጌታ ኢየሱስ ድሀ ሆነ። ምን ልትለው ነው? እውነት እሱን አምልከ ነው የምትናገረው፣ ለእሱ ተገዝተህ ነው የምትናገረው። የእግዚአብሔር ቃል የሚነግረን ይህንን ነው። በሌላ ስፍራ ላይ ሁሉም ሰው የሚያውቀው የወንጌል ታሪክ አለ። ይህም የወንጌል ታሪክ ስለ አንድ ሀብታም ባለጸጋ ሰውና ስለ አንድ አልአዛር ስለተባለ በቁስል ስለተመታ ህመምተኛ ነው። ቅዱስ ሉቃስ የሚጽፈው ሁሉም ሰው የሚያውቀው ታሪክ ነው። አንድ ቀን እንኳ ዞር ብሎ አላየውም ይላል። ከዛ በኋላ ሁለቱም እንደሞቱ ይነግረናል። ሁለቱም ሲሞቱ ያኛው ወደ እሳት ሲገባ፣ ያኛው ግን እሳት አልነካውም። ሀብታም ነኝ ባለጸጋ ነኝ ሲል የነበረው ሰውዬ በእሳት ይነድ ጀመር። ያ ምስኪን ድሃ ደግሞ በገነት ውስጥ ገባ። እንደውም ያ ቀድሜ ያልኳችሁ መጽሐፍ አልታተመም እንጂ ብዙ ነገር ታዩበታላችሁ። አሁን በቅርብ ይታተማል። በእርግጠኝነት እግዚአብሔር ፍቃድ ይሁንና እሱ ባለው ይሆናል። ስሙን እናቀዋለን። እኛ ነዌ ይባላል። የሀብታም ሰው የነዌ አሟሟት አለዓዛርም ሞተ። ነዌ በጣም ሀብታም ነው፣ አለዓዛር በጣም ድሃ ነው። ሞታቸው እርግጥ አልተጻፈም፣ ግን ዝም ብላችሁ አስቡት። የአንድ ትልቅ ሀብታም ሰው ሞትና የአንድ ድሃ ምስኪን ሞት። ሞተ እኮ ያ በሽተኛ ሞተ። ያ ድሃ ሞተ። ያ ድሃ ነው፣ ቀብሩ እንኳን አያምርም። ሂድ ሂድ፣ ወርውረው ውዛ፣ በቃ አለቀ። በእግዚአብሔር ዘንድ ግን ክብር የነበረው ነው። ሀብታሙ ሲሞትስ፣ አቤት ለቅሶ አቤት ሙሾ ድግሱ አቤት የሰው ብዛት ሰማይ ሲሄዱ ግን ቦታው ተለያይቷል የት ነው ያንተ ቦታ ያንተ ቦታ የት ነው ወንጌል አንብበሃል ይህን ወንጌል ዘለልከው በደብል ነው ያለፋችሁት እኮ ብዙዎቻችሁ በደብል አልፋችሁ እኮ ሳትማሩ በደብል አልፋችሁ እኮ ነው ችግር የገጠማችሁ እኮ ነው መጽሐፍ ቅዱስ ትምህርት የለማ እንደ ኦርቶዶክስ ትምህርት የለ እናንተ ጋር ተነስቶ ትችት ታምረ ማርያም ተሸክሞ እንደዚህ ይላል። ታምረ ማርያም ምን አገባ? ታምረ ማርያም አትቀበል፣ አንተ ምን አገባ? ስለ ታምረ ማርያም ዘለ ሰው ቤት ትገባል፣ ዘለ ሰው ጣራ ላይ ትወጣል። እንደገና ደግሞ ምስኪኑን ረሃብ፣ ርዛት፣ መከራ የበዛበትን ምስኪን ኢትዮጵያዊ ትሰድባለ፣ ከያዛ አይለቅም ትላለ በዚህ በኩል ደግሞ ልርዳ ብለህ ትነሳለህ። ምን አይነት አለመታደል ነው? ምን አይነት በሽታ ነው? ምን አይነት ትዕቢት ነው? ምን አይነት ክፋትስ ነው? ምን አይነት ተንኮል ነው? እነዚህ ናቸው ልብሶችህ የተከናነብካቸው። ብዙዎቻችሁ ልታስቡበት ይገባል። አንድ ነገር አውቀው? ሀብታም መሆን ሲኦል አይከትም ገነት አያገባም ደሃ መሆን ገነት አያስገባም ሲኦል አያስገባም ስራህ ነው አንድ ነገር ግን ልብ በሉ ደንቆሮ እንኳ ብሎ የተሳደበ ደንቆሮ እንኳ ብሎ የተሳደበ የእግዚአብሔር ቃል እንደሚናገረው ደንቆሮ እንኳ ብሎ የተሳደበ ሰው ፍርድ አለበት ነው የሚልህ እኮ ይህንንም ዘላህዋል ይህ ታዲያ የምታነበው ራሱ ኢየሱስ ክርስቶስ ሲመጣ ኢሳይያስ ምዕራፍ 11 ከቁጥር አንድ ጀምሮ ከእሴ ግንድ የወጣው ስር ለድሆች ወንጌልን እሰብክ ዘንድ ለታሰሩት መፈታትን፣ ለታመሙት ፈውስን ነው የሚለው። ኢየሱስ ክርስቶስ ራሱ ሲመጣ ያንን ነው የሚነግርህ። በማቴዎስ ወንጌል ምዕራፍ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው እኮ የሚልህ። ድህነት እኮ አንድ የመንፈስ ድህነት፣ ሁለት የሥጋ ድህነትንም የሚመርጡ እኳ አሉ። መስቀሉን ተሸክመው የተከተሉት የዚህን ዓለም ነገር የናቁ ዕብራውያን ምዕራፍ 11 ቁጥር 36 ላይ ዓለም አልተገባቻቸውምና የበግና የፍየል ቆዳና ሌጦ ለብሰው በገዳም በዋሻ በፈፋ በፉርክታ ውስጥ ተንከራተቱ፣ ጤዛ ልሰው ድንጋይ ተንተርሰው፣ ድምፅ አራዊት ግርማ ለሊትን ታግሰው ብለን የምንሰብካቸው ጳውሎስ የሚነግረን መጽሐፍ ቅዱስ የመሰከረላቸው እነዚያ ቅዱሳን እኮ የዚህ ዓለምን ነገር የተዉ የዚህ ዓለምን ነገር ብልጭልጭነቱን የናቁና የመስቀሉን ነገር ተመልክተው ልም ብለው ክርስቶስን ብቻ በማመን የኖሩ እኮ ቅዱሳን ናቸው። አንተ ግን በድፍረትና በትዕቢት በኩራትና በመታጀር ወገኖችህን ምስኪኖችን የምትንቅ፣ ጌታ ኢየሱስ ድሀ ሆነ ምልትለው ነው። ለድሆች ወንጌል ልሰብክ መጣሁ አለህ ምልትለው ነው። ለታሰሩት መፈታትን አል ድህነት ነፃ ወጣ ዘንድ አለህ። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ባለጸጋውን በሀብቱ ጠብቀው ድሃ አድርገው ድሃውንም ባለጸጋ አድርገው እያለች ትጸለያለች። ይሄ በእኛ ቅዳሴ ጎርጎርዮስ ካልዕ በተባለው ተጽፎ የተቀመጠ ነው። ስለዚህ የሀብታሙ ሰው መጨረሻ በሉቃስ ወንጌል የተገለጸው እሳት ነበር። የድሃው አልዓዛር ቁስሉን ውሾች ሲልሱለት የነበረ ያ ሲንቀው ስለነበረ ነው እሳት የገባው። ሀብታም ስለሆነ አይደለም ሲንቀው። ዛሬም የአንተ ችግር የመናቅ ችግር ስለሆነ እሳቱን የሚከለክል ያለ አይመስለኝም። ማስተዋል ለሰው ልጆች ሁሉ የሚገባ ነገር ነው። ባለማስተዋል ግን ሰዎች እጅግ ይጠፋሉ በመንፈስ ድሆች የሆኑ ብፅዋን ናቸው። አንድም ራሳቸውን ድሃ ያደረጉ እግዚአብሔርን እየተመለከቱ ራሳቸውን ባዶ ያደረጓሉ። የዛሬው ዋና ኃይለ ቃል ግን ኢየሱስ ክርስቶስ ጌታ አምላክና ፈጣሪ ሲሆን ራሱን ድሃ አደረገ። በከብቶች በረት ተወለደ እና ድህነት የሚናቅ የሚሰደብ ነገር ነው እንዴ? ድሆችን በዚህ መልክ አንቋሸሽ የሚገባ ነው እንዴ? ለሰው ልጅ ሃይማኖቱን ትተነው በውጭ ዓለም እኮ ውሻ እንኳ እንዴት ይከበራል። ሰዎች እኮ የእርዳታ ድርጅት እያቋቋሙ እኮ የሚሄዱት ለጉራ አይደለም። በዚህ በኩል እርዳታ ድርጅት አቋቋመ፣ በዚህ በኩል ብትሳደብ፣ አላማህ ሌላ ነው። የለበስከውም የበግ ለምድ ነው፣ አሰራርህ ግን እንደ ተኩላው ነው። ስለዚህ አስቦ መናገር፣ መጽሐፍ ቅዱሳዊ ንግግር መናገር ለሁላችሁም በፕሮቴስታንት ዓለም ላላችሁ ሁሉ ይሄ ትምህርት ሊሆናችሁ የሚገባ ነገር ነው። ስለ ሎ ኦፍ አትራክሽን፣ ስለ አዲሱ ዘመን እምነት አዲሱ ክርስትና እግዚአብሔር ብሎ በቅርብ ጊዜ ውስጥ በሰፊው የምንነጋገርበት ይኖራል። አንተ በምድር ላይ እንዳሻህ ነበርክ፣ በዚህ ግን ትሰቃያለህ ነው ያለው። እባክህ እባክህ፣ አብርሃም አብርሃም አብርሃም ብሎ ጮኸ። አብርሃምን አያውቀውም በፊት። ቅዱሳንን አታውቅም። ይህ ሀብታም ሲኦል ሲገባ እሳቱ ሲለበልበው ሲያቃጥለው፣ አብርሃም አብርሃም ወይ፣ አልዓዛር ላክልኝ። አልዓዛር እኮ በሩ ላይ የወደቀ ድሃ ሰው ነበር። አንድ ቀን ዞር ብሎ አላየውም። ንቆታል፣ ያቀልለዋል፣ ይሄ ድሃ ይለዋል፣ ይሰለቸዋል፣ ያልፈዋል። ያልዓዛር ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ከውሻ ትራፊ የሚበላ ውሾች ቁስሉን የሚልሱለት ውሾች አውቀውታል። ድሃውን አልዓዛር ነው የተባለው። የሀብታም ባለጸጋ ግን አላወቀም። ይንቀዋል፣ ይናደዳል። በሩ ላይ ነው ያለው። ሲወጣ ሲገበያዋል፣ ይበሳጫል። ድሃን ማየት አይፈልግም። ሞታ አይቀር እንደሆነ ቅድም ባልኩት አይነት ሁኔታ ተቀብረው ይሆናል እነዚህ ሰዎች። አልዓዛር ወዴት ሄደ? ወደ አብርሃም እቅፍ ይላል። ወደ አብርሃም ቃል ኪዳን ሲል ነው። ሕፅነ አብርሃም ይለዋል፣ ወደ አብርሃም እቅፍ። በሲኦል ውስጥ እንኳ ቢኖረው እና አብርሃምን እሳት አያቃጥላቸው ነበር። አልዓዛርን በሰማይ እሳት አልነካውም ነው ወይ? ግን ይለበለብ ጀመር። ታሪኩን ሙሉን በሉቃስ ወንጌል ምዕራፍ 16 ላይ ተመልከቱት። ታሪኩ ከቁጥር 19 ጀምሮ ይናገራል። ቀይ ልብስና ቀጭን የተልባ ግር የለበሰ አንድ ባለጠጋ ሰው ነበር፣ ዕለት ዕለትም እየተመቸው በደስታ ይኖር ነበር ይላል። ተመችቷል። ሰው ፊት አጠጣም። አዎ፣ ይታወቃል። ሰው ፊት አጠጣም ቤት ማታ ማታ ዘግተ ትገለብጣለ። የታወቀ ነው ይሄ ጸባያችሁ ነው። የዚህ ሰውዬ አለባበስ የሚገርም ነው። ቀይ ልብስና ቀጭን የተልባ እግር የለበሰ ይለዋል። በቃ አለ የሚባለውን ልብስ ለብሷል። ዕለት ተዕለት እየተመቸው በደስታ ይኖር ነበር። ፍጻሜ የሆነው ዋና በተቃራኒው ደግሞ ያ ምስኪን ድሃ፣ አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር ይላል። ቁጥራ ላይ በዛ ቀጭን የተልባ እግር ቀይ ልብስ የሚያምር ልብስ ያዞ ቆዳ ጫማ እያደረገ ያለ ሰው በሩ ላይ ደግሞ በሱ ደጁ በደጁ በሱ በር ላይ ደግሞ አልአዛር ድሃ ተኝቶ ነበረ። ጉንዳን ይለዋል ማለት ነው። እሱ እንኳን የሚል አይመስለኝም። አንተ የመጽሐፍ ቅዱሳዊ እጥረት ስላለብህ ከዛ የመነጨ ነው እንዲህ አይነት አነጋገር እንኳን ጉንዳን በመጽሐፍ ቅዱስ ውስጥ ምን ምን ሊሰራ እንደሚችል ዘርዝሮ ማየት ይቻላል፣ ማየት ይቻላል። አልአዛር ድሃ ሰው ነው። ይሄኛው ነዌ ነው። ያንተ ድምርኬት ነው? ንገረኝ። ቀጭን የተልባ እግር ቀይ ልብስ ለብሶ የሚኖር ባለጸጋ እለት እለት እየተመቸው በደስታ የሚኖረው እሱና ወይስ አልአዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር የተባለው ያ ድሃ ነ በባለጸግነታቸውና በድህነታቸው አይደለም፣ ጠይቅ በመጨረሻ ፍጻሜያቸው ምክንያቱም የስራ ውጤት ነው የሚለውን ማንም ያውቀዋል። ቅድም ከነገርኩ አንዳንድ የተፈጥሮና ሰው ሰራሽ አደጋዎች ውጭ እነዚህ ሰዎች ሞቱ። ይህ መጽሐፍ ቅዱስ ታሪክ ሁሉም ሰው የሚያውቀው ነው። ያኛው እሳት ገባ፣ ያኛው ከና አብርሃም ጋራ የእነሱ አምላክ የሁለቱም ኢየሱስ ክርስቶስ ነው። ሲመጣ የሚጠይቀንም ተርቤ አብልተኛል፣ ተጠምቻ ተጠኛል ነው። ከዛ ምንድን ያሉት እነሱ የታየንህ ተርቤ፣ የታየነ ተጠምቶ፣ የታየነ ታርዘ፣ የታየነ ታስረ፣ የታየነ ታመ፣ የታየነ እንግዳ ሆነስ መቼ? ከኔ ለሚያንሱት ለልጆቼ ለልጆቼ ከእናንተ ለሚያንሱት ልበለው ለድሆች ያላደረጋችሁት ለእኔ ያላደረጋችሁት። ለእነሱ ለድሆች ያደረጋችሁ ለኔ ያደረጋችኋል። እኛ ኦርቶዶክሳውያን፣ ይሄ ነው ትምህርታችን። ባለጸግነት በኦርቶዶክስ ውስጥ ክብር ነው። ሰርቶ ለፍቶ እግዚአብሔር ይባርካል። ጥሩ ድሀ ቢሆንም በተለያዩ ሁኔታዎች ላይ አንጸየፈውም። በቅዱሳን ስም ለተራበ እናበላል፣ ለተጠማ እናጠጣለን። ማቴዎስ ምዕራፍ 10 ቁጥር 42 ይነግረናል። አንድ ብርጭቆ ውሃ እንኳ የሰጠው ዋጋው አይጠፋበትም ይላል። አንተ ድሃን ለማየት ትጸየፋለህ። አይለቅም ትላለህ በዛ ደስ በማይል ድምጽህ፣ እባባዊ በሆነ መንገድ ይሰቀጥጣል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 በሱ ድህነት እኛ ባለጸጎች እንሆን ዘንድ ባለጸጋው ድሃ ሆነ። ስለዚህ ዛሬ የሰው ልጆች ሁሉ ባሉበት ስታተስ መደብ ሊወጣላቸው ሊሰደቡ የማይገባቸው በእግዚአብሔር አርአያና አምሳል የተፈጠሩ መሆናቸውን ማወቅ ይገባል። ባካችሁ የፕሮቴስታንት ሰባኪዎች እምነታችን ብላችሁ ከያዛችሁ በእምነታችሁ መጽሐፍ ቅዱስ አስተምሩ። እንዳላችሁ ማቃለሁ። በዚህ መንገድ ያላችሁ ኦርቶዶክሳውያን አስተውሉ። ምን ያህል አደገኛ ዘመን ላይ እንዳለን በማስተዋል እንድትሄዱ ይህን ማወቅ ይገባችኋል። ጭቅጭቅ ጠብ ባለበት ጮማ ከመብላት ሰላም ባለበት ጎመን መብላት የሰሎሞን ጠቢቡ ምክር ነው። ስለሰማችሁኝ እግዚአብሔር የእናንተን ልመና ይስማ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። እግዚአብሔር አምላክ በረድኤቱ በቸርነቱ አይለየን። ቀጣይ ትምህርቶቻችን ይቀጥላሉ። ጥያቄዎች እየሰነዘርኩ ነበረ። እስካሁን ድረስ መልስ አንዳንድ ሰዎች ሰጥተውኛል። ስለ መልሳቸው መለሳለሁ። ጥያቄዎቹ ይቀጥላሉ። ከዚህ በመቀጠል ደግሞ የምንመለከተው አለ። እሱ ደግሞ ስለ ጥያቄ አራት ይሆናል። ይህም ለፕሮቴስታንት ሊቃውንት የገድልና ድርሳንን ለሚያንቋሽሹት ማለት ነው። ለሚያንቋሽሹት እየተጠየቁ ያሉት ጥያቄ ስላለ ለዛ መልስ እንሻለን። እንዳልኳችሁ ነው፣ ፕሮቴስታንት በሁለት በሶስት አይነት የሚከፋፈሉ ናቸው። እነዚህ የሚያየናቸው እንግዲህ ዛሬ የተመለከት ነው። አንዱ ወገን ነው እያየለ ያለው በመላው ዓለም ላይ እየበዛ ያለውን እሱን የተመለከት ነው። ለማንኛውም ጌታችን ኢየሱስ ክርስቶስ ከእሴ ስር ግንድ የመጣው የንጋት ኮከብ እሱ ድሆችን ሊያድን የታሰሩትን እንዲፈቱ ሊያደርግ ሕሙማንን ሊፈውስ ወደዚህ መጥቷል። ሀብታምነት ኃጢአት አይደለም፣ ጽድቅ አይደለም። ድህነት ኃጢአት አይደለም፣ ጽድቅ አይደለም። በዚህ ማንም ማንን ሊነቅፈው የማይገባ ነው። የሰው ልጅ ትልቁ ነገሩ እዚህ ምድር ላይ አይደለም? የሰማይ ቤት ነው። አስቀድማችሁ የሚለው የጌታ ትምህርት ይህንን ነው። መንግስቱን ፈልጉ፣ ሌላው ነገር ይጨምርላቸዋል። ዛሬ ግን ስለ ሰማይ መንግስት ሳይሆን ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት ስብከት በፕሮቴስታንቱ ዓለም ያለው ስለ ምድራዊ ምግብ፣ አሁን በልተውት አሁን ወደ ሽንት ቤት የሚያሮጠው የዚህ ዓለም ነገር ነው። ስለ ሰማይ መንግስት አስቡ፣ ስለ ዘላለማዊ ሕይወት አስቡ። ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ኢየሱስ ክርስቶስ የዘላለም ሕይወትን ሊሰጠን ነው እንጂ ምግብ በመብላት በቅሎም እነ ፈረስም እነ ሃያም በልተው። ታዲያ ገንዘብ ለምግብ ነው፣ ሌላ ነገር ከንቱ ነው። ይሄን ካሰብክ ከማንም በላይ አንተ ታናሽ ነህ። አስተውል፣ ከቻልክ ንስሐ ግባ። ሁላችሁም በዚህ መንፈስ ውስጥ ያላችሁ ሁሉ ይቅር በለን በሉ። ለቻለ ለቻለ ወደ እውነተኛ ይቱ ክርስትና ይመጣ ዘንድ የቤተ ክርስቲያን ጥሪዋ ነው። ክብርና ምስጋና ለሥላሴ ይሁን። በቤታችን አትለየን ኢየሱስ ክርስቶስ ሆይ ከሰማይ ሰማያት ወርደህ አንተ ባለጸጋ ለእኛ ስትል ድሀ ሆንክ እኛ እንድሆችን ልታጸድቀን በረከትንም ልታድለን አሜን። ሉል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ይህን የሰማችሁትን ቃል ለሌላው አድርሶ ዛሬ የመጣችሁ ሰብስክራይብ አድርጋችሁ የእግዚአብሔር ቤተሰቦች ሆናችሁ አብረንን ሌሎቻችሁም ይህንን ሼር ላይክ በማድረግ የምታደርሱትን ሁሉ የእናንተንም የልቦና ሀሳብ ይፈጽምላችሁ ሰላም ሁኑልኝ በቀጣዩ መርሃ ግብራችን እንገናኛለን ክብር ምስጋና ሁሉን ላደረገው ለኢየሱስ ክርስቶስ ይሁን አሜን